እያደመጣችሁ የምትገኙት ብስራት ስፖርትን ነው። በብስራት ኤፍኤም 111 የሬዲዮ ሞገድ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል እዚህ በቅሎ ቤት አካባቢ ከሚገኘው የብስራት ሬዲዮ ስቱዲዮ በቀጥታ ነው። እኔ የፕሮግራሙ አዘጋጅ መንሱር አብዱልቀኒ ከቴክኒሻናችን ቆንጅት መንገሻ ጋር አብረናችሁ ነን። የቻምፒየንስ ሊግ ሩብ ፍጻሜ መጀመሪያ ጨዋታ ምዕራፎችን ዘግተን ወደ ቀጣዩ ምዕራፍ ደግሞ ዞር ስንል ዛሬ ሁለት የአውሮፓ የክለቦች ዋንጫ ውድድሮች አሉ። ዩሮፓ ሊግ እና ኮንፈረንስ ስምንት ጨዋታዎች የሚከናወኑ ሲሆን ግን በዩሮፓ ሊግ ላይ ትኩረት ሊሰጠው የሚገባ የማንቸስተር ዩናይትድ ወደ ፈረንሳይ መጓዝ ነው። ኦሊምፒክ ሊዮኔ አሁን በፈረንሳይ ሊግ አምስተኛ ደረጃ ላይ የሚገኘው ክለብ ማን ዩናይትድን ያስተናግዳል ዛሬ ዩናይትዶች ይህንን ጨዋታ ይህንን ጨዋታ ብቻ ለማሸነፍ ብቻ ሳይሆን ውድድሩን በዋንጫ አሸናፊነት ለማጠናቀቅ የሚፋለሙበት ይሆናል። በሩብ ፍጻሜ፣ በግማይ ፍጻሜ ተሸንፎ መውጣት አይደለም ለፍጻሜ እንኳን ደርሶ ዋንጫውን ማጣት መሸነፍ ለማንቸስተር ዩናይትድ ውድቀት ነው። ይሄ ውድድር ዘመን ለሬድ ዴቪልስ የሚመች አልነበረም። በፈተና የተሞላ ውጣ ውረድ የበዛበት በደረጃም በታሪክ ዝቅተኛው ነጥብ የሚመዘገብበት ይሆናል ተብሎ ይታሰባል። ቀጣዮቹን ጨዋታዎች በሙሉ በፕሪሚየር ሊጉ ካላሸነፈ በስተቀር ማንቸስተር ዩናይትድ በከፍተኛው የፕሪሚየር ሊግ ታሪኩ ዝቅተኛውን ነጥብ አስመዝግቦ የሚያጠናቅቅበት ይሆናል። የአሰልጣኝ ሹምሽር የተደረገበት አዲሱም አሰልጣኝ ደግሞ እምብዛም የተለየ ለውጥ ያላመጣበት ተጫዋቾች ይገባሉ ይወጣሉ ተብሎ የሚጠበቅበትን ክረምት በፊት ለፊት እየተመለከተ ከዘንድሮ የበለጠ ስለ ከርሞ ስለሚቀጥል የውድድር ዘመን የፕሪሚየር ሊግ ተልዕኮ የሚያስብ ቡድን ሆኗል። በሊጉ ላይ ሁሉን ነገር ጨርሷል ማለት ይቻላል። አንድ ትኩረት አለው ከተባለ የሚገባው ትኩረት ዩሮፓ ሊግ ነው። በዩሮፓ ሊግ ላይ ዘንድሮ የሩበን አሞሪን ቡድን የተሻለ ቡድን ሆኖ ሲታይ አሳልፏል። መቼም እኔም እናንተም የምንስማማበት ነገር ዘንድሮ ዩናይትድ ከሁሉም ውድድሮች በኢሮፓ ሊግ ላይ ያሳየው ብቃት በጣም የተሻለ ነው። በኢሮፓ ሊግ የተሻለ ማንቸስተር ዩናይትድ ስናይ የቆየ ነው። በዚህ ምክንያት በዚያ ምክንያት በሉት በፈለጋችሁት፣ እና አሁን ወሳኙ ሰዓት ደርሷል። እርግጥ ባለፈው የጥሎ ማለፉ ዙር ላይ ነበረ። አሁን ደግሞ ሩብ ፍጻሜው የበለጠ ወሳኝ ነው። ሊዮኖች ደግሞ የራሳቸው ዓላማ አላቸው። እነርሱም ቢሆን ከቅርብ ጊዜ ወዲህ የገጠማቸውን የፋይናንስ ችግር እንደ ክለብ ሞዴላቸው አደጋ ውስጥ የገባበት ወቅት ስለሆነ ያው ዩሮፓ ሊግን ማሸነፍ ማለት ለእነርሱም ቻምፒየንስ ሊግ በአቋራጭ መግባት ስለሚሆን ዋጋው ቀላል አይደለም። ግን የበለጠ ትኩረት እናደርግ ዘንድ ማንቸስተር ዩናይትድ በዩሮፓ ሊግ ላይ የዋንጫ አሸናፊ ከሆነ የሚያገኘውን ጥቅም ነው ማሰብ ያለብን። እና ይሄ የደበዘዘውን የውድድር ዘመን በሲዝኑ ማጠናቀቂያ ላይ እንዲደምቅለት ከተፈለገ የተበላሸውን ሲዝን አምሮለታል ብለን እንድናወራ ወይም ደግሞ ስለ ማንቸስተር ዩናይትድ ስናወራ የምንጠቀምባቸውን ቃላት በአዎንታ እንድንቀይር ከተፈለገ ይህን ዋንጫ ማሸነፍ አለበት። ያኔ ያለፈውን ችግር ሁሉ ያስረሳል። እንደ ምጥ ሊታይ ይችላል፣ ያለፈው ችግር ዩሮፓ ሊግን ማሸነፍ ከቻሉ እስከ አምስተኛ ድረስ መጨረስ አይችሉም እና በሊጉ ላይ ዘንድሮ የግድ ቻምፒየንስ ሊግ ስለሚመልሳቸው ነው። ግን ቻምፒየንስ ሊግ እንደው ለቃላት ብቻ አይደለም፣ ዝርዝሩ ብዙ ነው። ውድ አድማጮች፣ በቻምፒየንስ ሊግ መግባት ብዙ ገንዘብ ማግኘት ነው። እንደወረደ ካያችሁት ዩናይትድ በቀጥታ ከአውሮፓ እግር ኳስ ማህበር የሚያገኘው ብቻ አይደለም፣ ከስፖንሰሮቹ ጋር ባለውም ስምምነት ቻምፒየንስ ሊግ ተፈላጊ ነው። ብዙዎቻችሁ እንደምታውቁት በ2022 አዲዳስ ይቅርታ በ2023 አዲዳስ እስከ 2035 ድረስ ኮንትራቱን አራዝሟል። ትጥቅ የማቅረብ ኮንትራቱ በዓመት 90 ሚሊዮን ፓውንድ ነው። አዲዳስ ለማንቸስተር ዩናይትድ ትጥቄን ልበስልኝ እባክህ ብሎ የሚከፍል ነው። ይህ የትጥቅ አቅርቦት ስምምነት ማንቸስተር ዩናይትድ በቻምፒየንስ ሊግ ላይ የሚሳተፍ ከሆነ ሙሉ እንዲከፈል ነው የሚያደርገው ቻምፒየንስ ሊግን ካጣ ግን በአንድ የውድድር ዘመን 10 ሚሊዮን ፓውንድ ቀንሶ ነው አዲዳስ ለዩናይትድ ገቢ የሚያደርገው ገንዘቡ። በአሮጌው ኮንትራት አዲዳስ 75 ሚሊዮን ፓውንድ ነበር በዓመት ለዩናይትድ የሚከፍለው እና በዛ ኮንትራት መሰረት ለቻምፒየንስ ሊግ ተሳትፎ ካልበቃ 30 ፐርሰንት ቅነሳ ነበረ ይደረግለት ዘንድ የተስማሙት። ይሄኛው 10 ሚሊዮን ፓውንድ በአንድ የውድድር ዘመን እንዲቀነስበት ተደርጎ ነው እንግዲህ ዘንድሮ አይደለም ከሚቀጥለው ከ2526 የውድድር ዘመን ጀምሮ ነው ስራ ላይ የሚውለው አዲሱ ኮንትራት ይሄ እንዳይሆን ከተፈለገ ቻምፒየንስ ሊግ መግባት ያስፈልጋል ለተጫዋቾችም ለክለቡ ገቢ ብቻ ሳይሆን ተጫዋቾችም በግል ላላቸው ገቢም ቻምፒየንስ ሊግ ያስፈልጋል ዩናይትድ ብልጥ ነው ቻምፒየንስ ሊግ ባልሳተፍ ከሆነ ደሞዝን በይሄን ያህል ፐርሰንት እቀንሳለሁ እያለ ነው ከተጫዋቾች ጋር የሚዋዋሉ አሁን ማርከስ ረሽፎርድ ለአስቶንቪላ ትናንት ሲጫወት ያየ ነው ወደ ሰማንያ ፐርሰንት አካባቢ አስቶንቪላ ነው መሰለ የሚከፍለው ደሞዙን አሁን በውሰት ስለተቀበለው ዩናይትድ የቀረውን ነው የሚከፍለው ግን በዩናይትድ ውስጥ በነበረበት ጊዜ በቆየበት ጊዜ በአዲሱ ኮንትራቱ አራት መቶ ሺህ ፓውንድ አካባቢ ነበረ በሳምንት ይከፈለው ዘንድ የተስማሙ ግን በዘገባዎች ላይ እንደምታዩት አስቶንቪላ ማንቸስተር ዩናይትድ በውሰት ስለሰጠው ወይም ደግሞ ለዘላቂው ማርከስ ረሽፎርድን ቢሸጠው የሚያተርፈው በሳምንት ቢያንስ 3250 ፓውንድ ነው ይላሉ። ያ ቅነሳ ብዙ ነው፣ ከቻምፒየንስ ሊግ ጋር የተያያዘ ነው እንጂ ወደ 400 ሺ ፓውንድ ይጠጋል ይላሉ የታመኑት ዘጋቢዎች በሳምንታዊ ደሞ። ረሽፎርድ ከዩናይትድ ጋር የተስማማው ግን ቻምፒየንስ ሊግ ላይ እስካለ ድረስ ነው ሙሉ ደሞዙን የሚያገኝ ነው፣ አለበለዚያ ተቀንሶ ነው። ይሄ ለብሩኖ የሚሰራ ለሌሎችም እነርሱም ተጫዋቾቹም ጥቅማቸውን ከፈለጉ ወደ ቻምፒየንስ ሊግ ይህንን ቡድን መመለስ ይጠቅማቸዋል። ዩናይትድ በ2021 የውድድር ዘመን በቻምፒየንስ ሊግ የምድብ ጨዋታ ተሳትፎ ከዛም በዩሮፓ ሊግ እስከ ፍጻሜ ስለተጓዘ በዛ ሲዝን 73.8 ሚሊዮን ፓውንድ ነበረ ከዩኤፋ ያገኘው። በቀጣዩ ሲዝን 2022 ላይ ደግሞ በቻምፒየንስ ሊግ ከ16ቱ አንዱ ሆኖ ተሳተፈና ጥሎ ማለፍ ዙር ላይ ወደቀ። በዛ ሲዝን ወደ 75 ሚሊዮን ፓውንድ ዝቋል፣ እስከዛ ድረስ እንኳን ስለተሳተፈ። 2022-23 የውድድር ዘመን ላይ ደግሞ በዩሮፓ ሊግ ሩፍ ፍጻሜ ድረስ ነው የተሳተፈ። ቻምፒየንስ ሊግ ላይ አልተሳተፈም። በዩሮፓ ሊግ ሩፍ ፍጻሜ ድረስ ደርሶ ዩናይትድ 37.5 ሚሊዮን ፓውንድ ብቻ ነው ከውድድሩ ያገኘው። አስቡት፣ ቻምፒየንስ ሊግ የምድብ ተወዳዳሪ ሆኖ እስከ ጥሎ ማለፉ ደርሶ 2021-22 ላይ በጨዋታ ዕለት ገቢና ከዩኤፋ ከአውሮፓ እግር ኳስ ማህበር በድምሩ ወደ 75 ሚሊዮን ፓውንድ የዛቀ ክለብ በቀጣይ የውድድር ዘመን 2223 ላይ ግን በኢሮፓ ሊግ እስከ ሩብ ፍጻሜ ብቻ በመድረሱ ቻምፒየንስ ሊግን ባለመሳተፉ 375 ሚሊዮን ብቻ ነው ከአውሮፓ ውድድር ያገኘ። 2324 ላይ በቻምፒየንስ ሊግ የምድብ ውድድር ላይ ተሳተፈ። እስከዛ ድረስ ከዛ ማለፍ አልቻለም። እንደዛም ሆኖ ግን ወደ 54 ሚሊዮን ገደማ 54 ሚሊዮን ፓውንድ አካባቢ ነው ዩናይትድ ያገኙ። አስቡት። ዘንድሮ ደግሞ የአውሮፓ እግር ኳስ ማህበር ለክለቦች የሚሰጠውን የሚያከፋፍለውን ድምር የሂሳብ መጠ የገንዘብ መጠን ጨምሯል። ባለፈው ሲዝን ወደ 2.03 ቢሊየን ዩሮ ነበረ። ዘንድሮ ይህንን ወደ 2.47 ቢሊዮን ዩሮ አሳድቋል። የቻምፒየንስ ሊግ የሰላሳ ስድስቱ ፎርማት ተሳታፊዎችን ገንዘብ እንዲዝቁ ያስችላቸዋል፣ የበለጠ እንዲዝቁ ካለፉት ዓመታት። እስከ ፍጻሜ ከተጓዝክማ አቶ የደጋግሜ ነግሬያቸዋለሁ። አሁን ሪያል ማድሪድን ካለፈ አርሰናል መቶ ሚሊዮን ገደማ ያገኛል። በፊት መቶ ሚሊዮን ገደማ የምታገኙት የውድድሩ ሻምፒዮንስ ብትሆኑ ብቻ ነው። እንግዲህ ሪያል ማድሪድን ማለፍ ማለት ለግማሽ ፍጻሜ መድረስ ነው። እስከ ግማሽ ፍጻሜ በመቶ ሚሊዮን ከተሳሰበ ከዩኤፋ ጋር ለፍጻሜ ደርሶ ዋንጫውን ካነሳ ስንት ነው የሚያገኝ? አሁን እንግዲህ የክለቦቹን ፋይናንስ በዚህ ረገድ ቆራርጦ ተንትኖ የማየት ጉዳይ ምን፣ ለምንድን ነው የሚጠቅመው? እነዚህ ክለቦች በቀጣዮቹ ዓመታት ራሳቸውን ለማጠናከር ወደ ገበያ ይዘው የሚገቡት የዝውውር በጀት በዚህ ይወሰናል። በዚህ ገቢ እና ዩናይትድ ደግሞ ሰፋ ያለ መልሶ ግንባታ ያስፈልገዋል። ልክ ኦልትራፎርድን አፍርሶ ሌላ እንደ መስራት ከዛ ጋር ሊነጻጸር የሚችል የቡድን መልሶ ግንባታ ከፊት ለፊቱ አለ። ቤትህን አፍርሰህ ደግሞ በአዲስ መልክ ስታንጽ፣ በጀት ያስፈልጋል። ያ ገንዘብ በፕሪምየር ሊግ ላይ ባለው በተልፈሰፈሰው በዘንድሮ ብቃቱ ብቻ የሚያገኘው አይደለም። ስፖንሰሮች እንኳን በበኩላቸው አይ ቻምፒየንስ ሊግ ግባና ምከፍልን ልጨምር፣ ይሉታል፣ እንደ አዲዳስ ያሉት እና ቻምፒየንስ ሊግ ከገባ ለሚቀጥለው ሲዝን የገቢው ማደግ ዋስትና ስለሚሰጠው ደፍሮ በኋላ አገኘዋለሁ ብሎ በተጫዋቾች ዝውውር ላይ እንኳን ኢንቨስት ማድረግ ይችላል ገንዘቡ። አለበለዚያ ግን የሚከተለው ኪሳራ ሊዮን ከመንገድ እንዳያደናቅፈው ማንቸስተር ዩናይትድ እንደ ራያን ሸርኪ ያሉ ተጫዋቾችን መግታት አለበት። ዛሬ ምሽት ይሄ የ21 ዓመት ልጅ በፈረንሳይ እግር ኳስ ላይ ብቅ ካሉ ምርጥ ወጣት ተጫዋቾች አንዱ ነው። በግራ እግሩ፣ በቀኝ እግሩ የሚጫወት ቅጣት ምት ምታ ብትሉት በግራ ምታ ብትሉት በቀኝ በሁለቱም በኩል የሚመቸው ራሱ ሊዮን ከአካዳሚ ያሳደገው እዛው ፈረንሳይ ውስጥ የተወለደ በወላጆቹ ከፊል አልጄሪያዊ ከፊል ጣሊያናዊ ሆነ ግን ለፈረንሳይ የፈረንሳይን ዜግነት የያዘ በ16 ዓመቱ በሊዮን ማሊያ በኩፕ ደ ፍራንስ ማለትም በፈረንሳይ ጥሎ ማለፍ ዋንጫ ኤፍ ኤ ካፕ ላይ ከኖንት ጋር በነበረው ጨዋታ በ16 ዓመቱ ሁለት ጎል አስቆጥሮ ሁለት አሲስት በማስመዝገቡ ብዙ የተደነቀ ወደ መድረክ ብቅ ያለው ያኔ ነው። ሌኪፕ በማግስቱ የሸርኪ ትዕይንት የሚል ርዕስ ነው በትልቁ በፊት ገጹ ላይ ይዞ የወጣው ያንን ጨዋታ አስመልክቶ ባቀረበው ድህረ ጨዋታ ትንተና። ኪሊያን ኤምባፔ እንኳን በትዊተር ላይ በማህበራዊ ሚዲያ ላይ ስለዚህ ልጅ እድሜ ትንሽነት ብዙ አታውሩ የሚል መልእክት ጽፎ ነበር። ዘጋቢዎች ደግሞ ረያን ሸርኪን ምን ይሉታል? በአዋቂዎች ዓለም ያለ ብላቴና ይሉታል። አብዶቹ ፊንታዎቹ፣ የቴክኒክ የላቀ የቴክኒክ ብቃት አፈጻጸሙ፣ ያስደንቃል። ዛሬ እነ ፓትሪክ ዶርጉ በመከላከል ረገድ በዚህ ተጫዋች ሊፈተኑ እንደሚችሉ መገመት አለብን። የተጋጣሚ ሁኔታ እና ሌሎች አንዳንድ ሁኔታዎች ተጫዋቹን ብቃት ከፍ ዝቅ ሊያደርጉት ይችላሉ። አንድ እርግጠኛ ሆነን መናገር የምንችለው ነገር ግን ረያን ሸርኪ የተባለው የ21 ዓመት የቀኝ ክንፍ ተጫዋች የሊዮን ብቻ ሳይሆን የፈረንሳይ ትልቅ ተስፋ ነው። ዘንድሮ በሁሉም ውድድሮች ላይ 9 ጎሎች አስቆጥሮ 18 አሲስት ያስመዘገበ ነው። በሁሉም ውድድሮች ከአውሮፓ ፈጣሪ ወጣት ተጫዋቾች ክሬቲቭ ከሚባሉ በእድሜው ተርታ ካሉት ሁሉ የላቀ ቁጥር ያለው ነው፣ የላቀ ቁጥር ካላቸው አንዱ ነው ልበል ከሊዮን ጋር ያለው ኮንትራት እየተጠናቀቀ እየተቃረበ ስለሆነ መጠናቀቂያው በእንግሊዝ ፕሪምየር ሊግ ክለቦች በነ ፉልሃምና ክሪስታል ፓላስ ሳይቀር ተፈላጊ ነው። ለወደፊቱ እንግዲህ እጃችን ሳምባ እስኪመስል ድረስ ከሚያስጨበጭቡን ተጫዋቾች አንዱ እርሱ ሊሆን ይችላል። ተስፋ ተጥሎበታል። የወደፊቱን ለወደፊቱን ተውና ለዛሬ ግን ማንቸስተር ዩናይትድ እንዲህ ያሉ ተጫዋቾችን ወጣት ተጫዋቾችን የማቆም ግዴታ አለበት ወደ ግማሽ ፍጻሜ ለመግባት ከፈለገ። ግን ወጣት ተጫዋች ብቻ አይደለም። አንድ ተጫዋች ደግሞ በዚህ በምሽቱ ግጥሚያ ላይ ልዩ ትኩረት ይደረግበታል። ኔማንያ ማቲች፣ የቀድሞ የማንቸስተር ዩናይትድ ተጫዋች ማቲች ሰሞኑን በሰጠው ቃለ ምልልስ ላይ የማንቸስተር ዩናይትድን አስተዳደር ገብጋባነት፣ ትርፍ ለማጋበስ ብቻ የተቀመጠ አድርጎን የሳሉ በዚህ ብዙ ሲተቸው ነበር። በሜዳ ላይ ስላለ ውጤት ሳይሆን በሂሳብ መዝገብ ላይ ስላለ ትርፍ የሚጨነቁ ባለሀብቶች ይዘውት እንደ ቆዩ ዩናይትድ በቅሬታ ገልጿል። እና እዚህ ላይ ነው እንግዲህ በዚህ አስተያየቱ ሰሞኑን ማቲች ስለ ማንቸስተር ዩናይትድ ሲናገር አንድሬ ኦናናን በመጥፎ ቃላት በመግለጹ ምክንያት ትንሽ ክብረ ነክነት ስድብ ነውን የተባለው በማንቸስተር ዩናይትድ ካየናቸው ግብ ጠባቂዎች ሁሉ መጥፎ በረኛ እርሱ ነው ያለው። ኦናና ደግሞ እኔ ተጋጣሚ ተጫዋቾችን ተጋጣሚን ሁሌ አከብራለሁ፣ እስቲ እናያለን፣ ጨዋታውን አሸንፈን ማን ጥሩ እንደሆነ ይታያል፣ የሚል አይነት እንደዚህ አይነት መልዕክት ያለው አስተያየት ሲሰጥ ነበር። ግን ከጨዋታው በፊት የዚህ የማቲች አስተያየት የሆነ እሳት ያነሳ ይመስላል። እንደ ዩናይትድ ደጋፊዎች የቀድሞ ተጫዋቻቸው ቢሆንም ዛሬ የግድ ለኦናና ማድላት አለባቸውና ምናልባት ተቃውሞ ይሰማበት ይሆን ወይ? በአንድ በኩል ደግሞ ለብዙሃኑን የዩናይትድ ደጋፊዎች የልብ ትርታ አድምጧል። ማቲች ደጋፊዎች ከባለቤቶች ጋር ያላቸውን ቁርሾ ታውቃላቸው። ሰሞኑን እንዲያውም ትዕይንተ ህዝብ ተቃውሞ በስቷል፣ ትዕይንተ ደጋፊ በስቷል። ዋነኛው መፈክራቸው ደግሞ ግሌዘርስ አውት ነው። ሰር ጂም ራድክሊፍም ተቃውሞ ገጥሟቸዋል በወሰዷቸው እርምጃዎች። የማቲች ወቀሳ ደግሞ እነ ግሌዘር ላይ ነው፣ አስተዳደሩ ላይ ነው። የሜዳ ላይ ውጤት መቅደም ሲገባው የእነርሱ ትኩረት ግን የአካውንቲንግ ነው፣ የአካውንቲንግ ጉዳይ ነው፣ ትርፍ ማጋበስን ላይ ያተኮረ ነው በሚል ነው እና ይሄ ደግሞ የደጋፊዎች ጥያቄ እንደሆነ ግልጽ ነው። በዚህ በኩል ደጋፊው የእኛን አንደበትን ክልን ተናገር ክልን ብሎ ድጋፍ ሊሰጠው ይችላል። ግን አሁን ለማንቸስተር ዩናይትድ ማሊያውን ለብሶ የሚጫወተው ተጫዋች አንድሬ ኦናና ነው እንጂ ኔማንያ ማቲች አይደለም። በሁለቱ ቁርሾ በተፈጠረው እሳት የዩናይትድ ደጋፊዎች ለኦናና ሊያደሉ ይችላል። አንዳንድ ደጋፊዎች ትክክል ነው ቢሉም ግን ይሄንን ጮክ ብሎ የሚናገሩት አይደለም። እንደዚህ ባለ ጨዋታ ላይ ኦናናም ያስፈልጋል። የኦናና ሾርት ስቶፒንግ ብቃት እኮ ብዙ ጨዋታዎችን ከበለጠ ሽንፈት አድኖታል። ማን ዩናይትድን? ያ ሳይሆን ግን ስህተቶቹ ነው የሚታዩት። ይህ ካሜሮና የግብ ጠባቂ ዛሬም በግምት ያስተላለፍ ውስጥ በማንቸስተር ዩናይትድ በረኝነት ይጀምራል ተብሎ ይጠበቃል። መዝራዊ መጓየር፣ እና ነየሮ በተከላካይነት ዶርጉ፣ ኡጋርቴ፣ ካሴሚሮ እና ዳሎ ከሰሞኑ አስተላለፍ አንጻር ዩናይትድ በአማካይነት ራስሙስ ሆይላንድ ይጀምራል የሚል ግምት አለ። ከእሱ በስተጀርባ ደግሞ ብሩኖ ፈርናንዴዝ እና አሌካንድሮ ጋር ናቸው ቦታቸውን ይይዛሉ። ሊሳንድሮ ማርቲኔዝ፣ አማዲያሎ፣ አይደን ሄቨን፣ ጆኒ ኢቫንስ በማንቸስተር ዩናይትድ ጉዳተኛ ተጫዋቾች ዝርዝር ውስጥ ያሉ ሲሆን ማቲያስ ዴሊንግት እና ኮቢ ሜይኑ በአጠራጣሪ ሁኔታ የሚገኙ ናቸው። የመጨረሻ ሰዓት ፊትነስ ቴስት ያስፈልጋቸዋል ከሚባሉት ተጠቃሾች ናቸው። ዛሬ አራት ሰዓት ላይ ሊዮን ከማንቸስተር ዩናይትድ ይህን ጨዋታ በዩቲዩብ ቻነላችን በኩል እናስተላልፋለንና መረጃዎችን ጨዋታ በጨዋታ ታክቲካዊ ትንተናዎችም፣ ሌሎችም ከፈለጋችሁ ወደ ዩቲዩብ ቻነላችን ብቅ በሉ። ምሽት አራት ሰዓት ላይ ቀጠሮ እንያዝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደዚህ ያሉ ቪዲዮዎች በሚጀምሩበት ጊዜ በሚጫኑበት ጊዜ ላይቭ ስትሪም በሚጀምርበት ጊዜ ምልክት ይሰጣችኋልና ደውሏን መጫናችሁን አትርሱ።